ሰበር መረጃ የህወሓት ቡድን በዛሬው ዕለት የአፋር ክልል ወሰንን ተሻግሮ በመግባት ስድስት መንደሮችን በጉልበት ተቆጣጥሯል ሲል የክልሉ መንግስት ወነጀለ። የአፋር ክልል መንግስት ምሽቱን ባወጣው መግለጫ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ ራሱን ከውጫዊ ጥቃት የመከላከል ኃላፊነቱን እንደሚያወጣ አስጠንቅቋል። ኮሚኒኬሽን የአፋር ክልል መንግስት ይህን ማስጠንቀቂያ የሰጠው ዛሬ ምሽት አምስት ሰዓት ገደማ በክልሉ ቢሮ አማካኝነት ባወጣው አጭር መግለጫ ነው። ክልሉ በዚህ መግለጫው ጠብጫሪና ከጥፋቱ የማይማረው ሲል የጠራው የህወሓት ቡድን ዛሬ ረቡዕ ጥቅምት 26 2018 ከምሽቱ አንድ ሰዓት ገደማ በአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ መክፈቱን አስታውቋል። ተኩስ የተከፈተባቸው አካባቢዎች በአፋር ክልል ዞን ሁለት መጋሌ ወረዳ ቶንሳ ቀበሌ የሚገኙ አካባቢዎች መሆናቸውንም ክልሉ ገልጿል። የህወሓት ቡድን የአፋር ክልል ወሰን ተሻግሮ ጥቃት ፈጽሞባቸዋል የተባሉ አካባቢዎች ዋርአና ሚልኪ የሚባል መጠሪያ ያላቸው ናቸው። የህወሓት ጠብጫሪ ቡድን በቶንሳ ቀበሌ ተኩስ በሚከፈትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢሟጸኗቸውም ጉጅሌው ግን አሻፍፈረም በማለት ግጭቱን አስከትሏል ሲል የአፋር ክልል በዚሁ መግለጫው ላይ ወንጅሏል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከትላንት በስቲያ ባደረጉት ንግግር በካሃዲነትና በወንጀለኝነት የሚፈረዱትን የህወሓት ቡድን ጉጅሌ የሚል ስያሜ መስጠታቸውን የሚያስታውስ ነው። አቶ ጌታቸው ረዳ እንደተናገሩት ኋላ ቀሩ ቡድን የፌዴራል መንግስት ወደ ግጭት ለማስገባት በአፋር ክልል በኩል ትንኮሳዎች ፈጽሟል። ይህም የተደረገው አዛዡና ጌታው ሻእቢያ አጀንዳ ለማስፈጸም ነው ብለዋል። ጥቂት የትግራይ ኃይል አመራሮች በሻእቢያ ትእዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህንን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳሰቡ። የፌዴራል ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ ፍስሐ ማንጁስ እና ዮሐንስ መዲድ የተባለችው የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቅስቀሳ እንቅስቃሴ አቁሙ ሲል አስጠንቅቀዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትር ጌታቸው በትግራይና በአፋር ክልል በኩል ያላችሁ የትግራይ ሰራዊት ቲዲኤፍ እና የትግራይ ሰላም ኃይል ቲዲኤፍ የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ለትግራይ የሚያስብና እርባና ያለው ሰው ሶስተኛ ዓመቱን ያስቆጠረውን የፒቶሪያል ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ገልጸዋል። ትናንት ማክሰኞ ጥቅምት 25 2018 ዓመተ ምህረት ከሰዓት በኋላ በትግራይ ኃይሎችና በትግራይና አፋር ክልል አዋሳኝ የሚገኙ ራሳቸውን የትግራይ ሰላም ኃይል ጠባቂዎች ቲዲኤፍ ብለው የሚጠሩ መካከል ግጭት መቀስቀሱ ማህበራዊ ትስስር ገጾችን በስፋት ተናግረዋል። የዕለቱ ዋና ዋና ዜናዎች እንዲደርሷችሁ ፔጁን ሰብስክራይብ ማድረግ አይርሱ።